የአሜሪካና የእስራኤል በኢራን የፎርዶ ዩራኒየም ማብለያ የኒክሌየር ተቋምና በናታዝና እንዲሁም በሌሎቹም የኢራን የኒክሌየር ኃይል ግንባታ ጣቢያዎች ላይ የፈጸሙት በአንድ ቀን ልዩነት የተከሰተ ጥቃት ለምዕራቡ ዓለምና ለአሜሪካና ለእስራኤል የልብ ልብ የሰጠ በቃ ኢራን አበቃላት ያስባለ ነበር ተብሎ ነበር። ኢራን በሉዓላዊ ድንበሬ ላይ የተቃጣ ማናቸውም ጥቃት ተመጣጣኝና እኩል የጥቃት ምላሽ ሳያገኝ አይውልም አያድርም፣ ማለቷም ባዶ ፉከራ ነው፣ የታለ እንየው ሲሉ የጻፉ የምዕራባውያን ተንታኞች ብዙ ነበሩ። ኢራን በተከታታይ በሰዓታት ልዩነት በኳታርና በኢራቅ ውስጥ በሚገኙ የአሜሪካ የጦር ሰፈሮችና ወታደራዊ ቁሳቁሶች ላይ የተሳካ የባልስቲክ የሚሳይል ጥቃት ፈጽማ ውድመት ካስከተለች በኋላ ግን አሜሪካና እስራኤልም ሆኑ የሚዲያዎቻቸው ተንታኞች ትረካና ንግግራቸውን ትንተናና ሴናሪዎቻቸውን እንደገና መፈተሽና መለወጥ ነበረባቸው። የኢራን እስላማዊ አብዮታዊ ጥበቃ ብርጌድ በሰጠው መግለጫ ይሄ ገና ጅምር፣ ኢራን ለዋይት ሀውስና ለአካባቢው አገሮቿ ያስተላለፈችው ግልጽ መልእክት ነው ብሎታል። ጥቃቱን ኢራን በግዛቷ አንድነት፣ በሉዓላዊነቷና ብሔራዊ ደህንነቷ ላይ የሚቃጣ ማንኛውንም አይነት ጥቃት ተመጣጣኝ አጸፋ ሳያገኝ አይውልም አያድርም ብሎታል አብዮታዊ የጥበቃ ኃይሉ። የአሜሪካ ወታደራዊ አዛዦች ጄኔራል ዳን ኬን የአሜሪካ የጦር ኃይል ዋና አዛዥ ናቸው። መከላከያ ሚኒስትር ፒተር ሄክሴትን ጨምሮ በዋይት ሀውስ የወታደራዊ እንቅስቃሴ መከታተያ ሚስጥራዊ ክፍል ወይም ስቹዌሽን ሩም ተሰብስበዋል። የኢራን ያልተጠበቀ ነዛሪ የባሊስቲክ ሚሳይል ጥቃት በኳታርና በኢራቅ የአሜሪካ የጦር ሰፈሮችና ጥቅሞች ላይ ብቻ ላይወሰን ይችላል። ሁሉንም ከቅርብ ርቀት የሚሳኤል መከላከያ ጋሻው የአሜሪካና የእስራኤልን የአየር ክልል እንደሚጠብቀው ጥብቅ ያልሆነ በሆነበት በበርካታ የአረብ ሀገሮች የአሜሪካ የጦር ሰፈሮችና ወታደሮች ላይ ስጋት የፈጠረ ሁኔታን ፈጥሯል። ኳታር በግዛቷ በአል ኡዴድ የአሜሪካ የጦር ሰፈር የኢራንን ከፍ ያለ ጥቃት አውግዛለች። በኢራቅም በኳታርም ጥቃቱ ያስከተለው የንብረትና የሰው ጉዳት ገና እየተጣራ ነው። የቢቢሲ ተንታኝ በርናንድ ዴቡስማን እንዳለው ፕሬዝዳንት ዶናልድ ትራምፕ ከጸረ ጦርነት አቋማቸው ሸርተት ብለው ኢራቅ ላይ የሰነዘሩትን ጥቃት እንደገና ለማጤን በምዕራብ ክንፍ የአሜሪካ የብሔራዊ ደህንነት ምክር ቤት ስብሰባ ተቀምጠዋል። ኢራን አድፍጣ የተዳከመች መስላ የፈጸመችው ጥቃት ሁሉንም አስደንግጧል ብሏል ዴቡስማን። የኢራን መንግስት ዜና አገልግሎት ኤጀንሲ ታስኒም የኢራቅና የኳታርን የአየር ክልልና የመከላከያ ጋሻ ጥሰው የዋሽንግተንን የጦር ሰፈሮች የመታችው ኢራን ከባግዳድና ዶሃ ጋር ምንም ዓይነት ጸብ እንደሌላት ጸቧ ከአሜሪካ ጥቅሞችና ወታደሮች ጋር መሆኑን ኢራን ማንሳቷን አስነብቧል። በኳታር የጦር ሰፈር አሜሪካ ከ8000 እስከ 10000 ወታደሮች አሏት በአልኡዴይድ የጦር ሰፈር የአሜሪካ ኤምባሲ በኢራቅና ኳታር ለአሜሪካ ዜጎች በሰጠው ማሳሰቢያ ተጨማሪ መረጃ እስኪሰጥ ድረስ ከመኖሪያ ቤታቸው ወጥተው በተዘጋጀ መጠለያ ጣቢያ እንዲሰበሰቡ አዟል። የብሪታንያ ውጭ ጉዳይ ሚኒስትር ዴቪድ ላሚም ተመሳሳይ ማሳሰቢያ ለኢራቅና ኳታር ብሪታንያውያን ሰጥተዋል። በኳታር ዶሃ የአየር ክልሉ የተዘጋ ሲሆን በዓለም እጅግ ከፍተኛ የአውሮፕላን ምልልስ የሚያስተናግደው የዶሃ አውሮፕላን ማረፊያም ተዘግቷል። አሁን አሁን ጥቃቱ በባግዳድ፣ ዶሃ ብቻ ሳይሆን በመላው የመካከለኛው ምስራቅና የአፍሪካ ቀንድ የአሜሪካ የጦር ሰፈሮችና መሳሪያዎችና ወታደሮችም ላይ ሊሰነዘር እንደሚችል እየተፈራ ነው። አሜሪካ በመካከለኛው ምስራቅና አፍሪካ ቀንድ በግብፅ በጅቡቲ፣ በጆርዳን፣ በሶሪያ፣ በሳውዲ አረቢያ፣ በኩዌት፣ በባህሬን፣ በዩናይትድ አረብ ኤሚሬትስና በኦማን ከኢራቅና ኳታር ሌላ ወታደራዊ የጦር ሰፈር ከፍተኛ የጦር መሳሪያና በርካታ ቁጥር ያላቸው ወታደሮች አሏት። በባህሬን የማስጠንቀቂያ ሳይረን ወይም ድምፅ በማስጮህ ዜጎች ወደ ተዘጋጀ መጠለያ እንዲሰባሰቡና በገላጣ ስፍራና በወታደራዊ ሳይቶች አካባቢ እንዳይጠጉ ማሳሰቢያ ተሰጥቷል። በኳታር አልኡዴይድ የጦር ካምፕ በመካከለኛው ምስራቅ ትልቁ የዋሽንግተን የጦር ማዘዣ ሲሆን የጦር ሰፈሩ መላውን ቀጠናውን የመቆጣጠር ኃላፊነት ያለበት ነበር ይባላል። በኢራን ጥቃት የጦር አውሮፕላኖች የተጎዱና የመንደርደሪያ መስመሮችም መፈራረሳቸው ተመልክቷል። የኢራን ጥቃት ምን ያህል ርቀት ሊሄድ እንደሚችል አሁንም በእርግጠኝነት መናገር ባይቻልም አሁንም ኢራን በተባበሩት የምዕራባውያን ኃይሎች እንደገና ልትመታ የምትችል መሆኑ እንደተጠበቀ ሆኖ ግና ኢራን አበቃላት ለማለት ግን ገና ጊዜው እንዳልሆነ ጥቃቱ ያረጋግጣል እየተባለ ነው። ይህም ሆኖ በባግዳድ ከአሜሪካና ከእስራኤል ጥምር የአየር ድብደባ ሊያጋጥም እንደሚችልና በቴህራንም ፍንዳታዎች አሁንም እየተሰሙ መሆኑን የቢቢሲ ዘጋቢ ሳራ ስሚዝ ጽፋለች። ቀጣዮቹ ሰዓታት ለተዋጊ ወገኖቹ አደገኛም አስፈሪም ሊፈጠር የሚችለውም የማይታወቅበት የምጥ ሰዓቶች ናቸው። መካከለኛው ምሥራቅና ባሕረ ሰላጤውን ወደ ቀጠናዊ ግጭት እንደገና ጎትቶ እንዳያስገባው ከፍተኛ ስጋት ፈጥሯል። የኢራን በመካከለኛው ምስራቅ የአሜሪካ ጥቅሞች ላይ የፈጸመችው ጥቃት